ሰላም ጤና አስተልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን በዛሬው ልዩ ጥንቅራችን የአቶ ታየ ደንዳአን ሰሞንኛ ቃለ መጠይቅ በተመለከተ ሰፋ ያለ ቆይታ እናደርጋለን ከረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ ጋር በመሆን ትንግርቱ ቀደም ሲል እንዳልኩ ታየ ደንዳ ብዙ ነገር አንስቷል ከኔ ጋር በነበረው ቆይታም እንደዚሁ ብዙ ነገሮችን ያልነው አንዳንዱን እንደው ለማስታወስ ያህል እስኪከብደኝ ድረስ ነው። ምክንያቱም ጭነትን የጫነብኝ ታይ ብዙ ጊዜ ተገናኝተናል፣ ብዙ ጊዜ እናወራለን። እውነት ለመናገር እኛንም የቀረበው ያለ ምክንያት አይደለም። እሱ መሀሉን እየፈለገ ያለ ነው። ኢትዮጵያን የሚያድናት የትኛው መሀል እንደሆነ ተረድቷል። ስለዚህ እሱ የቆመለትንም የፖለቲካ ፍልስፍናና መስመር ሳይለቅ ግን ደግሞ ኢትዮጵያ የምትባል ሀገር በኩልነት በፍትህና በነጻነት መኖር አለባት ስላለ የራሱን አጥር ብቻ እዛ ቆሞ ዝም ብሎ መጫው አልፈለገም። ሌላውን መቅረብ ፈልጓል። እንደዛ ነው ፖለቲካ የሚሰራው፣ እንደዛ ነው መድሃኒቱም የሚገኘው ብሎ ስላመነ ብዙዎችን ይቀርብ ነበር። እና በጣም ነው የማደንቀው። እና እንደሱ አይነት ልጅ ኢትዮጵያ በማግኘቷ በእውነት ኩራትም የሚሰማን እንደሆነ በዚህ አጋጣሚ ልናገር ፈልጋለሁ። ከስሜት አይደለም፣ በብዙ ከእሱ ጋር በነበረኝ ቆይታ የተረዳሁትና ያወቅሁት ነገር ስለሆነ ነው። ለማንኛውም እስቲ ከየትኛው እንደምጀምር አላውቅም። ብዙ ነገሮችን አንስተዋል። እስቲ ዋና ዋና የምትላቸው ከእኔ ጋር በነበረውም ቆይታ ከኢታና ጋር በነበረውም ቆይታ በኦሮምኛውንም ተከታትላል። ዋና ዋና ታየደን ደአ ያጋለጣቸው የተናገራቸው ብዙዎቻችንን ብዙ ነገር ያስባለን ጉዳዮች ስ ምንድን ናቸው? በአንተ በኩል ዘርዝር የምትገልጸው ካለ መሳይ አራት ክፍል ቃለመጠይቅ መጠየቅ ነው እኔ አራቱንም ክፍል ቃለ መጠየቅ የአማራ ሕዝብ መስማት የኢትዮጵያ ሕዝብ መስማት አለበት ብዬ ነው ማስበው። በተደጋጋሚ በተለይ ተርጉሜም ለማቅረብ የሞከርኩት ሙሉን አደለም መሰለኝ፣ ቃል በቃል ለመተርጎምም ተቸግሬ ነው። ምክንያቱም ቪዲዮው የኔ አደለም፣ እኔ ኦውንም አደርገው አደለም፣ ክሬዲት ሰጥቻለሁ። ግን ሙሉ ለሙሉ ቪዲዮን ተረጉምም ፍቃድ ስላልነበረኝ ያለኝ በተወሰነ መልኩ እየቆራረጥኩ ይጠቅማል ለሚሉት ጉዳዮች ላይ ብቻ ነው ሀሳብ ለመስጠት የሞከርኩት እንጂ ሙሉ ተተርጉሞ መቅረብ ያለበት ነው ብዬ ነው ማስበው። በአማርኛ የሚሰጠው ቃለ መጠይቅ አለ። እሱንም ሰዎች ማዳመጥ አለባቸው። ከአንተ ጋር የሚያደረገው ቆይታ በጣም ያስገረመኝ ሰላሳ ምናምን ደቂቃ ነው፣ ግን በጣም ጠቃሚ ነገሮችን ያነሳበት ስለሆነ እሱንም ሰዎች እንዲሰሙት በዚህ አጋጣሚ እጠይቃለሁ። መሰኝ ምን ያላስገረመኝ ነገር አለ እሱ ከተናገራቸው ነገሮች ከሰላም ሚኒስተር ሲሾም ሰላም ሚኒስተር ሲሾም በጣም የገረመኝን ነገር ካንተ ጋር በስልክ ስናወራ ያነሳህልኝ ነገር አለ እና ዛሬ ግን መነሳት አለበት። የኢትዮጵያም ሕዝብ የአማራም ሕዝብ እንዲሰማው ስለምፈልግ ማለት ነው። ሰላም ሚኒስተር ሲሾም ምንድነው ያለው? ሰላም ሚኒስተር እንደተሾምክ ብሎ ጋዜጠኛው ሲጠይቀው አዳማ ላይ አንድ ስብሰባ ነበረ። እዛ ስብሰባ ላይ ባለንበት ተነሳ አንድ ጉዳይ ተነሳና አንዲት ወርቅነሽ የምትባል ሴት ሙፈሪያት የምትመራው እንግዲህ የምታስታውሱ ከሆነ ሰላም ሚኒስተር በርካታ ቁልፍ የሆኑ የመንግስት መስሪያ ቤቶች በዛ ተቋም ስር ነበር የነበሩት። ኢንሳ በሰላም ሚኒስተር ስር ነበር የነበረው። ፌዴራል ፖሊስ መገለጽ አለበት የጸጥታና የደህንነቱ ዋና ዋና የሚባሉ መዋቅሮች በሙሉ ሰላም ሚኒስቴር ስር ነበሩ። በትክክል ሁሉም በዛ ተቋም ስር ከስምንት ያላነሱ መስሪያ ቤቶች ወይንም ተቋማት፣ ቁልፍ የሚባሉ የሰላምና የደህንነት ተቋማት በዛ ስር ነበሩ። የምትመራው ሙፈሪያት ነች የነበረችው። ከዛ በኋላ ወርቅነሽ የምትባል ሴት እዛ ቦታ ላይ ስብሰባ ላይ ሙፈሪያት የኦሮሞ ልጆችን እየገፋች የደቡብና የሌሎች አካባቢ ልጆችን በአካባቢዋ ልጆች እየሞላች ነው ያለችው። ስለዚህ እዚ አካባቢ የኦሮሞ ሪፕሬዘንቴሽን አንሷልና እና ሙፈሪያትን ከዛ ቦታ ልታነሳ እንግዲህ፣ እቺ ሴት እዛ ሚኒስትር ዴኤታ ሆና እየሰራች የነበረች ሴት ነች። እንደዛ አይነት ጥያቄ ስታነሳ አብይ አህመድ የሰጠው ምላሽ በጣም የሚያስደነግጥ ምላሽ መሆኑን ታየ ተናግሯል። በነገራችን ላይ አብይ አህመድ አማራን በተመለከተ ምን እንደሚናገር በተለያዩ መድረኮች ላይ ከተለያዩ ሰዎች የምንሰማው ነገር በጣም ነው የሚያስደነግጠው። መሳይ አንተ ራስ ጀነራሎቹን አግኝተህ ምን እንደሚሉ ስላማራ ሰምተሃል። ስለዚህ ህዝብ የሚናገሩት ነገር ይህንን ኃላፊነት በያዙ ሰዎች መነገሩ ኢትዮጵያ ውስጥ ስላማራ በጣም በርካታ ነገር ዘለፋዎችን በሙዚቃ ትሰማል፣ በቴሌቪዥን ሲነገር ትሰማል። መሳይ፣ በትምህርት መጽሐፍቶች ላይ ትመለከታለህ፣ በማሰልጠኛ ማንዋሎች፣ በስልጠና ማንዋሎች ላይ ትሰማል በሙዚቃ ደረጃ በመንግስት ተቋማት ሲገለጽ በሚኒስተሮች ደረጃ፣ በፕሬዚደንቶች ደረጃ ሰብረነዋል እየተባለ ሲነገር ትሰማለህ። በእነዚህ ሰዎች ደረጃ በጠቅላይ ሚኒስትሩ እና በጀነራሎቹ ሲነገር ደግሞ ትርጉሙ ምን ማለት እንደሆነ ይገባል እያስባለሁ እና እዛ ላይ ምን ይላል ምላሽ ሲሰጥ ሰላም ሚኒስተርን እኮ ባዶ አድርጌዋለሁ። ሰላም ሚኒስተርን ባዶ አድርጌዋለሁ፣ ቀፎ አድርጌዋለሁ፣ ዜሮ አድርጌዋለሁ እነዚህ አማራዎች ሰላም ሚኒስተርን ስጠኝ እያሉ ስለአስቸገሩኝ ይህንን መስሪያ ቤት ዜሮ አድርጌዋለሁ ነው ይላል። መሳይ ደግሞ አንተ የነገርከኝ ነገር አለ፣ እንደው በዚህ አጋጣሚ እሱንም አንተ ብትጨምረው ደስ ይለኛል። እና አንተ ላንተ ታየለ፣ በእንግርቱ ምን ነገር ስለተጣወረበት ነው ምን ነገር አለበት? ወደ አንተ እንደረድረዋለው ታየለ። እንዳ የኦሮምኛውን እንግዲህ አንተ እንደተረጎምክልን ሙሉ በሙሉ ለእኔ የነገረኝን እዛ አላገኘሁትም ምናልባት የነበረው አውድ ወይም የተናገረበት በምን አይነት እንትን እንደሆነ እርግጠኛ ስላልሆንኩኝ፣ ለእኔ ሲነግረኝ ሰላም ሚኒስቴር ሙፈሪያት የደቡብ ቤት አድርገዋለች። ይቺ ወርቅነሽ ነው የምትናገረው። የዛን ጊዜ ምንድን ነው ሚኒስትር ዴታዎችን ለየመስሪያ ቤቱ ለመሾም ነው። አብዛኛው ሚኒስትር ዴታ የኦሮሞ ልጆች እንዲሾሙ ተፈልጓል። የዛን ጊዜ ተልእኮ ሲሰጠንም ሚኒስትሮች የምናደርጋቸውን ለምልክት ነው። ዋናው ስራ የእናንተ ነው እናንተ ናችሁ የምትሰሩት። የኦሮሚያ ብልጽግና ተልእኮ በየሚኒስቴር መስሪያ ቤቱ የምታስፈጽሙት እናንተ ናችሁ። ሚኒስትር የምናደርገው የኮታ ጉዳይ ስለሆነ ለምልክት እናስቀምጣቸዋለን። ትልቅ ኃላፊነት አለባችሁ ሲባል ነው። ወርቅነሽ ተነስታ የሰላም ሚኒስቴርን እኮ ማነች፣ ሙፈሪያት የደቡብ ማን፣ እንደውም የስልጤን ያለችው ከአትክልተኛ ጀምሮ ስልጤ ብቻ አድርገዋለች፣ ኦሮሞ ተገፍተዋል ብላ ስትነግረው ግድ የለም ሰላም ሚኒስቴርን ገድየዋለሁ፣ ነው ያሉ። ቃል በቃል ገድየዋለሁ፣ ሬሳ አድርጌዋለሁ። ያን ሲል እነዛ ቀደም ሲል አንተ የጠቀስካቸውን የፌዴራል ፖሊስን፣ የመረጃና ደህንነት መስሪያ ቤትን፣ ኢንሳን፣ አርቲፊሻል ኢንቴሊጀንስ ብዙ የጸጥታና የደህንነት ተቋማትን በሙሉ በጠቅላይ ሚኒስትር ጽህፈት ቤት አድርጎ ሰላም ሚኒስቴርን አንድ አንድ ሚሊሻ እንኳን የማያዝ ቀፎ የሆነ ኤንጂኦ ነው ያደረገው። ዝም ብሎ እንደዛ ስላደረግኩት ሬሳ አድርጌዋለሁ። አማራ ደግሞ ሬሳ ያከብራል፣ ሬሳ ይወዳል፣ ለአማራ ሰጠዋለሁ አለ። ገረመን። እሱ ያው በግሉ ስሜቱን ነው። በጣም እንግዲህ አብይ አህመድ አማራን እንጠላለን ብሎ ሌሎችንም በሱ ነው የሚያስበው፣ እኔንም ጭምር አለ። በኋላ እኔን ሚኒስትር ዴታ ሲያደረገኝ፣ የሰላም ሚኒስትር ዴታ ሲያደረግ ጠበቅኩና በኋላ ላይ ጠየቅኩት። የገደልከውን ሬሳ ያደረግከውን ሚኒስቴር መስሪያ ቤት እንዴት እኔን ሚኒስትር ዴታ ታደርገኛለህ ስለው ለትልቅ ኃላፊነት፣ ለትልቅ ተልዕኮ ስለምንፈልግህ እዛ ሆነ ጠብቃለኝ ይሰው በጣም ከባድ ነው። ለዛ ነው ብናልፍ አንዱ አለም የሰላም ሚኒስቴር ሆኖ የመጣው አንድ ሚሊሻ ሰራዊት ማያዝ ቀፎ የሆነ አቅም የሌለው ጥርሱ የተራገፈ ጥፍሩ የተነቀለ ሰላም ሚኒስቴር ነው የተሰጠው። ስለዚህ እሱ እንዳለ እንግዲህ ሬሳ የሆነን ተቋም ነው ለብናልፋ እንደዋለ የሚሰጠው። ምክንያቱም ብናልፋ እንደዋለ ምንም እንኳን ለአማራ ተቆርቋሪ ባይሆንም በአብይ አህመድ አስተሳሰብ እንግዲህ አማራ ነው ዞሮ ዞሮ። ስለዚህ ይህንን ባዶ የሆነ ተቋም መያዝ አለበት ነው የሚለው እና ደግሞ ሁለት ቢሊዮን ብር በጀት መድበውለት ነበር ለዛ ተቋም በወቅቱ ነው የሚለው ታዬ እና መሳይ። እንግዲህ በዛ ኢንተርቪው ታዬ ዜሮ አድርገነዋል አለ። ይህንን መስከረም ሃያ ስድስት ነው አብይ አህመድ ስብሰባ ላይ ያለው። ከዛ በሃያ ስምንት ለታዬ የሚኒስተር ዴታነት ደብዳቤ ጻፈለት። ሰላም ሚኒስተር ዴታ አርጎ ሾሞ ማለት እንዴ ዜሮ አድርገኸዋል ነበር እንዴ? በቀደም ሬሳ አድርጌዋለው ብለሃል ነበር እንዴ? እኔ ሬሳ የሆነ ተቋም ውስጥ ለምንድን ነው የምትመድበኝ ሲለው አይ አንተን ለሌላ ተልእኮ ስለምፈልገ እንግዲህ ቁጭ ለጠብቀኝ አለኝ ነው እንግዲህ። ለአንተ የሚያወራው ነገር ተመሳሳይ ነው። እዛ ኢንተርቪው ላይ ያልገለጸው ነገር ሬሳ የሚለውን ነገር ነው። ታየ ምናልባት በህዝቡ ዘንድ ከፍተኛ የሆነ ቅሬታን ይፈጥራል ብሎ ስላሰበ ነው። ግን ዛሬ መነገር ስላለበት ነው። አብይ አህመድ እንዴት ነው የአማራን ህዝብ የሚያየው የሚለውን በትክክል ህዝቡ ማወቅ ስላለበት ነው። በነገራችን ላይ እና አንደኛው ነገር ይሄ ነው። በጣም የሚገርመው ነገር መሳሄን ይሄንን አንስቷል። ሌላው በሁለተኛነት ደረጃ እንግዲህ እዛው መድረክ ላይ የተነሱትን ጉዳዮች ነው ማነሳው። ሶስት ነገሮችን ነው ያነሳው በዚህ በትግራይ ጦርነት የነበረውንና የኢትዮጵያ ህዝብ የነበረውን የትግራይ ጦርነት ተከትሎ የነበረውን ከጦርነቱ ጋር ተያይዞ የነበረውን ኢትዮጵያ ውስጥ ይነገር የነበረውን በተደጋጋሚ በሚዲያዎች በልሂቃን ይነገር የነበረውን ነገር ታስታውሳለህ መሰለኝ። ሰሜን ዕዝን ትግራይ ላይ ያለው ኃይል እንዳጠቃና በኢትዮጵያ ሉዓላዊነት ላይ ቀጥተኛ አደጋ እንደተከሰተ ተነግሮ በጣም ኢሞ ሴንሴሽናላይዝ ተደርጎ ነበር። በወቅቱ ሲነገር የነበረው በጣም በርካታ ህዝብን ያስቆጨ እንደው በዛ ውስጥ የአንድ ብሔር ተወላጆችም እንደተጠቁ በጣም በከፍተኛ ደረጃ ይነገር የነበረበትን ሁኔታ ታስታውሳለህ። አሁን ላይ ግን አብይ አህመድ ታዬ ያጋለጠው ነገር ምንድን ነው? አዳማ ሁለት ሺህ አምስት መቶ የኦሮሞ ባለስልጣን የብልጽግና ኦሮሞ ባለስልጣን አባላት በነበርንበት የኦህዴድ ባለስልጣናት የዛን የኦዲፒ የሆነ ይመስለኛል እዛ ተሰብስበን በነበርንበት ጊዜ ሁለት ሺህ አምስት መቶ ነን ነው የሚለው እዛ ተሰብስበን ባለንበት ሬንጀር ለብሶ መጣ ነው። ሬንጀር ለብሶ መጣና በዛ መድረክ ላይ ወልዲያን አሁን ከወልዲያ ምናምን እያሸፈገፈገ ነው መከላከያ። በወቅቱ የአማራ ክልል የወረዳና የዞን አስተዳዳሪዎች የክልሉን መመራር አማራውን በዞን በወረዳ ክተት እያሉ የሚያውጁበት ጊዜ ነው። ምክንያቱም መከላከያው ህዝቡን ሊጠብቅ አልቻለም፣ ጥሎ እያፈገፈገ ነበር የነበረው። መሳይ እንደምታስታውቀው ወጣቶች ዱላ ይዘው ምን ይዘው ያልታጠቀ ማህበረሰብ ነው። አንዳንዱ በጣም ከፍተኛ ትንቅንቅ ያደረጉ ነበር አስታውሳለሁ። የወልዳያ ከተማ ከንቲባ ያደረገውን ሁላ ነገር በጣም ትዝ ይለኛል። ብዙዎቹ ነገሮች ምናስታውሰው እሱ ምን አላቸው እንዴ፣ አሁን መከላከያው ጥሎ እየወጣ ያለው እነ ወልዳያን እየጣልን እየወጣን ያለ ነው አቅቶን የሚመስላችሁ ሞኞች እዚህ ውስጥ አላችሁ። አቅቶን እኮ አይደለም መከላከያውን እያስወጣን ያለ ነው። ይሄ አማራ የሚባለው ማህበረሰብ እብሪቱ እንዲተነፍስ ነው መከላከያውን እያወጣን ያለ ነው። ፋኖ ፋኖ እያለ የሚያሳየው እብሪት እንዲተነፍስ ነው። እስኪ አቅማቸውን እንዲያውቁ፣ ልካቸውን እንዲያውቁ ነው መከላከያውን ዝድሮ እያደረግን ያለ ነው። እያሸሸን ያለ ነው እንዴ በዚህ ውስጥ እኮ ህጻናት ይሞታሉ፣ እናቶች ይሞታሉ። የሚወድመው ንብረት ነው የሚወድመው ህዝብ ነው የሚያልቀው አርሶ አደር ነው። እንዴት እንደዚህ ይደረጋል ሲባል አንተ ፖለቲካ አልገባህም ዝም በል አት ሲያሰም ቤክቱ አንተ ፖለቲካ አልገባህም አትጎዋዳ አንተ ሞኝነህ ፖለቲካ አልገባህም አለኛል። ኦኬ በተደጋጋሚ መሳይ ይሄ ነገር በተለያዩ ሰዎች ሲገለጥ ነበር። የታየን ንግግር ለምንድን ነው እኔ ትኩረት የምሰጠው? አንደኛ ተራ ግለሰብ አይደለም። ሁለተኛ ቦልድ ታየ በንግግሩ። በነገራችን ላይ ይህን ቃለ መጠየቅ አድርጌ ምን እንደሚመጣ በህይወቴ ላይ አላውቅም ነው የሚለው። መታሰሩን ብቻ አይደለም ከዛም ያለፈ ነገር ሊመጣ እንደሚችል ግን ለዛም የተዘጋጀ እንደሆነ የሚገልጸው ነገር አለ ማለት ሌላው ቀጥተኛ የነበረ ሰው ከሌላ ሰው ሰማው አይደለም ታየ እያለ ያ። እኔ በነበርኩበት መድረክ ላይ ነው የሚለው። እኔ በነበርኩበት መድረክ ላይ ሁለት ሺህ አምስት መቶ ሌሎች ሰዎች ባሉበት መድረክ ላይ መጥቶ ይሄንን አለ። ያ ሁሉ ውድመት ከቆቦ ጀምሮ መሳይ የወደሙ ንብረቶች፣ የወደሙ ትምህርት ቤቶች ዛሬም ሳይጠገኑ ነው ሌላ ጦርነት የታወጀበት። በነገራችን ላይ ማህበረሰብ ከዛን ጊዜ ጀምሮ ትምህርትና ጤናና ሕክምና የለም እዛ አማራ ክልል በሚባለው ቦታ ላይ። እውነቴን ነው፣ ከዛን ጊዜ ጀምሮ የነበሩትም የወደሙትም በዛ ጊዜ አልተጠገኑ። አሁንም ከዛ በኋላ ያሉት በምን አይነት የጦር ካምፕ አድርጓቸው ወታደሮቹ ምናምን፣ እነዛ ጦር ካምፖች ላይ ናቸው። ተማሪዎች እንማረም ቢሉ በድሮንና በሌሎች መሳሪያዎች ታርጌት ተደርገው ይደበደባሉ። ይሄ ነው ሌላኛው አስደንጋጭ ነገር። ባይ ዲዛይን አቅዶበት ይሄ አካባቢ መውደም አለበት ብሎ ጦሩን እያሸሸ አርሶ አደሩን ሊገባ እየተደረገ ወጣቱ ራስን ተከላከል ተብሎ በምናልባት አልባት በዓለም ታሪክ የስነ መንግስት ጽንሰ ሐሳብ ከመጣ በኋላ ህዝብ መንግስትን እና አገዛዝን እንዲከላከል የተገደደበት ጊዜ ቢኖር ያ ጊዜ ነው መሰለኝ። አገዛዝን ህዝብ እንዲ እንግዲህ የመንግስት መሰረታዊ ስራው በነገራችን ላይ ልማት ማምጣት አይደለም፣ የዜጎችን ሰላም እና ደህንነት ዋስትና መስጠት ነው። ካልሆነማ እራሳችንን እንጠብቃለን። ምን ይሰራልናል መንግስት? ያረስነውን የሚያወድምብን ከሆነ ቤተነቶቻችንን የሚያቃጥልብን ከሆነ አርሶ አደሩን የሚያሰቃይብን ከሆነ ህዝብን የሚያገት ከሆነ ወጣትን በጦርነትና በስቃይ የሚማገድ ከሆነ ምን ይሰራልናል? አገዛዝ፣ ሀገሩ ያንተ ነው። ራስን ከጎረቤት ትጠብቃለህ። መሳይ ተፈጥሮ ነው፣ የተፈጥሮ ግዴታ ነው። እሱን እንድታደርግ ትገደዳለህ። እኔ ጠብቁኝ የተባለ ማህበረሰብ ነው ያማራ፣ አገዛዙን እንዲጠብቅ የተገደደ ህዝብ ነው። መሳይና ይህንን እውነታ ታየ ተናግሮታል። በቀደም እንግዲህ ያ ሁሉ ውድመት በዚህ ግለሰብ ዲዛይን የፖሊሲ አካሉ አድርጎ ይህንን ውድመት ለማየት ቋምጦ እኔ ነኝ ያደረኩት ብሎ እንደ ጀብድ በአደባባይ ተናገረው ነው የሚለው።